ይህ በእኛ ዘመን የተደረገና የተፈጸመ ታሪክ ነው። ይህንን ታምር ሁሉም የወቀው ይስማው የምትሉ ከሆነም ይህንን ከወዲሁ ላይክና እና ሳብስክራይብ ባላደረጋችሁ ሳብስክራይ አድርጉትም። በዘመናችን እማሆይ እህተ ማርያም የፍሩ ዘደብረ ወገግ አንድ እውነተኛ ታሪክ ለዓለም ይደርስ ዘንድ አሰራጭተዋል። ይህ ደግሞ እውነተኛ የሆነ በዚህ ዘመን አንድ እናታችን ዛሬ ላይ በህይወተ ስጋ ይኑሩ አይኑሩ የማይታወቅ በስውራን ሆኖ አለም ይኖራሉ ተብሎ የሚገመተው የማሆይ የመባጽ የሆነ ያጋሯቸውን ታሪክ እንዲያቀርበውልናል። እማሆይ የመባጽ የሆን ከኮንደር ክፍለ ሀገር ወደ ደብረ ወገግ እንደሄዱ ይነገራል። ምክንያቱም ይሄ የሆነበት ደግሞ ቤተሰቦቻቸው ሊድሯቸው፣ ድንገት በሌሊት በሰማይ መላክና በምድር በቅዱሳኑ እና በስውራኑ እየተመሩ በሌሊት ይዘዋቸው ይደዋል። ግርማው በሚያስፈራ ጫካና በረሃ በእግዚአብሔር መሪነት አልፋ የትላንትናዋ ታዳጊ ሕፃን ብላቴና የዛሬዋ እማ ሆይ ድንገት በምንጮ አካባቢ በታምር ተቀምጣ ተገኘች። የእግዚአብሔር መልአክና ስውራኖች ወደዚህ ቦታ ይዘዋት እንደመጡም ተናገረችም ታዳጊዋ የዛሬዋ እማ ሆይ ከዛም በሰውራኑ አለም የእግዚአብሔር መልአክ እየመራ ወሰዳትም። አምሳለ ብሔረ ሕያዋንና ብሔረ ብፁዓን ባሉ ቦታዎች የሚኖሩ የቅዱሳን አባቶቻችንን ህይወትና ታምር አድራጊነት ተመልክታ እንዲህ ለኛ አቀርባልናለች። እናታችንማ ሆይ ዛሬ እንዳልኳችሁ በህይወት ስጋ ይኖሩ ወይም ይሰወሩ አይታወቅም። ነገር ግን ያዩትንና የተመለከቱትን ተስፋቃል ተስፋ ቃል የቅዱሳኑን አኗኗርና እጅግ የሚያስደንቀውን እንዲህ በኢትዮጵያ ምድር ይፈጸማል ተብሎ ማንገመታቸውን ጉዳዮች አቅርበውልን ተሰውረዋል። ሰላም ውድ አድማጭና ተከታታዮቼ እንደሚታወቀው ይህ የፈለገ ጥበባት ሌላኛው ገጹ ነው፣ ዳና ሚዲያ ዳና ሚዲያ ለሁሉም ሁሉም። ፈለገ ጥበባት አንድ 62 በላይ ተከታይ ቢኖረውም እንኳን ሰዎቹ እንዲህ አይነት እውነትና ታሪኮች እንዳይገለጡ በማለት ሪፖርት በማድረጋቸው ለአድማጭ ለተከታታዮቻችን መድረስ አልቻለም። ስለዚህ ይህንን ዳና ሚዲያን ለሁሉም ይደርስ ዘንድ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ሌሎቻችሁም ኮሜንት ላይ ሀሳብ በመስጠት ላይክ ስታደረጉት ደግሞ ለበርካታ ሰዎች የመድረስ የመዳረስ አቅሙ ከፍ ይላል እና ቤተሰባዊ ኃላፊነታችሁን ተወጡ። ይህን ድንቅ አስገራሚ በዚህ ዘመን እንዲህ አይነት ታምር አለ እንዴ የሚለውን ቀጣዩን ታምር ይሄው ይዤላችሁ ቅርብ ያለሁኝ እስከ ፕሮግራሚ ፍጻሜ አብራችሁኝ ቆዩ። ማሆይ መባፂዮን የገዳሙን ህይወት ከጀመሩ ኖ አርባ ዓመት አለፋቸው ይላሉ። ይህንን እውነተኛ ታሪክ እያጋሩ ነው ያሉት ማሆይ ተማሪያም ይፍሩ ዘደብረ ወገግ። በዚህ ጊዜ በስጋ ድካም ሳይረቱ ተጓሏቸው ሳይቋረጥ እለት ከእለት ተጋድሏቸውን እየጨመሩና ለትንሹም ለትልቁም ዝቅ ብለው እየታዘዙ አንዴም ጸባያቸው ታዛዥነታቸው ሳይለወጥ በገዳሙ ዘንድ እንደተመሰገኑና ለትልቅ ትንሹ አርያን እንደሆኑ ሲኖሩ በልባቸው ግን ሁሌ እንደ እናታቸው እንደማሆይ ሰበነ ማርያም ከሰው ተለይተው በረሃ መኖር ይመኙ ነበረ ይላሉ። ታሪካቸውን የጻፉልን እናትም አንዳንዴም ከበረሃ መጥተው መክረው አጽናንተዋቸው ስለሚሄዱ ምናለፈጣሪ ለፈጣሪ ይህንን ህይወት እንድኖር ከፈቀድክልኝ እንደነሱ ብታደርገኝ ብለው በመንፈሳዊ ቅናት ልባቸው ይቃጠላል። እናታችን የዘመናችን ቅድስት ማሆይ መባጽዮን፣ ከዕለታት አንድ ቀን ማሆይ መባጽዮን ቤታቸው ጓዳ ውስጥ ማሆይ ሰበነ ማርያም ውስጡ ቁመው የሚጸልዩበት በቁመታቸው ልክ የተቆፈረና ዙሪያው ጦር የተተከለበት ጉድጓድ ውስጥ ሌሊት ቆሞ ነባቸውን እንደ ጎርፍ እያዘሩ ሲጸልዩ ያኔ ከእናት ከአባታቸው ቤት ወጥተው ወደዚህ ባመጧቸው ጉስ አሁንም ኮሽታ ሳያሰሙ ፊታቸው ላይ ቆሙ። ጉስ ማለት መናኝ፣ ብቻውን የሚኖር ለእግዚአብሔር ብሎ ሁሉን ነገር የተወ ጻድቅ ሰው እንደማለት ነው። ማይ ምትሃት መስሏቸው ደነገጡም። ምክንያቱም እነዚህ ጉስ ሰው ድንገት ነበር የመጡትና ወደ መሬት ለመውደቅ ተንገዳገዱ ይላሉ ታሪካቸውን የጻፉትም። ሆይ ከዚያም ማሆይ ምታት መስሏቸው ተርበተበቱ፣ ደነገጡም ወደ መሬት ለመውደቅ ተንገዳገዱም። እኛ አባት አይዞሽ ብለው ደግፈው ከጉድጓዱ አወጧቸውና ልጄ ሆይ ጌታ ጸሎትሽን ሰምቶ በረሃ ያሉ አባቶችና እናቶች አኗኗራቸውን ታይ ዘንድ ወደ በረሃ እንድወስድሽ ልኮኝ መጥቻለሁ ነውና ተከተይኝ፣ እግዚአብሔር ለመልካም ነገር መርጦሻልና ልጄ አሏትም። ከዛም ይዘዋት ወደ በረሃ ወረዱ። እማሆይ መባፂዮን እንዴት ተጉዘው እንደደረሱም ሳያውቁ በስውር በሚስጥር ድንቅና ልዩ በሆነው በእግዚአብሔር መንገድ ጭልጥ ያለ በረሃ ውስጥ ደረሱም። አሁ የእግዚአብሔር ታምርና ድንቅ ስራው ድንቅ ነውና እንደ ሰው በስጋዊና ደማዊ የሚመረመረን ፈጽሞ አይደለምና ይህንን ታምር ሰርቷል። ማሆይ መባፂሆን እንዴት እንደተጓዙ አያውቁም። እንዴት ስም በረሃ ለፈው እጅግ ከሚገርምና ከስውራን አባቶች ጋር እንደተገናኙ ግራ ገብቷቸዋል። ግራ ቀኙን ሲያዩ እስከዛሬ እንደዛ ያለ አሰራር የተሰራ አይተውት የማያውቁት ሁለመናው በወርቅ ያጌጠ መዓዛን ልብን የሚሰውረው ዙሪያውን በሰማይና በምድራዊ መልአኮች የተከበበ ምድራዊ ገነት የሆነ ቤተ ክርስቲያንን ተመለከቱ፣ እጅግም ተደነቁ። ይህ በኛ የቱ ኢትዮጵያ በእኛ ዘመን ላይ እየተፈጸመ ያለ ታሪክና እውነት ነው የማጫወታችሁ። እዛ ላይ ያሉ ሁሉ አይናቸውና ልባቸው ወደ ጸራሪያ ምንሰቅለው፣ ሁሉም በአንድ ቃል በአንድ ዜማ ወደ ፈጣሪያቸው ምስጋናን ያቀርባሉ። እጅግ በሚደንቅና በሚያስደነቅ በሚያስደንቅ ሁኔታ ማሆይ መባጽዮን የሚያዩት ነገር በህልም ይሁን በእውን መለየት አቃታቸውም። በሰውሩ ዓለም እግዚአብሔር በሰጣቸው ጸጋና በረከት ቅዱስ ቅዱስ ቅዱስ ስሉስ እያሉ የሚጸልዩም ግሑሳን አባቶችን ተመልክታም እጅግም በመደነቅና በመገረም እኛ አባት እዛ ድርሰዋት እሳቸው ከእነሱ ጋር ለምስጋና ተቀላቀሉም። ያ የመላእክት ምስጋናና ቅዳሴ እንዳበቃም ሁሉም እንደ ቅጠል ረግፈው አሜን ብሎ ወደ መሬት ሰግደው ቀና ሲሉ ያ ሁሉ ነገር ተሰወረም። ማሆይ መባጽዮን እንደገና ሌላ ዓለም፣ ሌላ ታምር፣ ሌላ ድንቅ ነገር እያዩና እየተመለከቱ መሆኑን ግርሟቸዋል። ሌላ ዓለም ውስጥ የገቡ መሰላቸው። ግራ ቀኙን ዞር ዞር ብለው ሲያዩ ምድራዊ መላክ የመሰሉ አባቶችና እናቶች በየዋሻውና በየዛፉ ስር አይነ ህሊናቸውን ወደ ሰማይ ሰቅለው ለጸሎት ቅመው ተመለከቷቸውም። እየተደነቁም እየተገረሙም አቤት እግዚአብሔር ስራና ታምር እያሉ አንድ አረጋዊ እዚህ በረሃ ሲኖሩ ዘጠና ዓመት ይሆናቸው ወደ እርሷ መጥተው ቀኝ እጇን ይዘው ልጅ፣ አይዞሽ ግራም አትጋቢም ጌታ እግዚአብሔር አምላክሽና ፈጣሪሽ አምላካችንና ፈጣሪያችን ወደዚህ የጠራሽና ይህንን ጸጋ ይሰጠሽ እዚህ በስውር ዓለም ውስጥ የሚኖሩትን በረሃ ውስጥ ያሉትን አይተሽ እንድትበረች ለዓለምም የእግዚአብሔርን ሥራ እንድታስተዋውቂ ነውና አትፍሪም። ካሁን በኋላ እየተዘዋወርሽ የአባቶቻችንን እና የናኖቶቻችንን አኗኗርና እግዚአብሔርን ጸጋ ትመለከቻለች። እውነት ነው። በምድር እንደምንኖረው እንደ ደካሞች አይደለም። ሰማያዊ የሆነ አኗኗርን የሚኖሩ ዛሬም ኢትዮጵያ ስለ እነዚህ ቅዱሳን ሲል ሀገሪቱንና ምድሪቱን ዓለምን ሁሉ እየማረ መከራውንና ስቃዩን ችግሩንና ቸነፈሩን የሚያሳልፉ በእኒህ አባቶች ነው። እኒህ አባት እንዲህ ይለዋታል፣ አይዞሽ እየተዘዋውርሽ አባቶችንና እና የእናቶችን አኗኗር ተመልከጂም ጠይቀሻቸውም አመጣጣቸውን ሁሉ ተረጅም አወጣታቸውን እንዴት ሰው ወደዚህ እንደመጡ እግዚአብሔርን ታምርና ድንቅ ነገሩ ይነግሩሻል። ልጄ ጌታ ፈቅዶልሻል ወደ እውነተኛ ብርሃን፣ ሐሰትና ሽንገላ፣ ቅጥፈትና ሌብነት ወደ ሌለበት ወደዚህ የአባቶችሽ እና እናቶችሽ ቅዱስ ቦታ ስለመጣሽ እግዚአብሔርን አመስገኝም። እንዲህም ብለው ጸልየው በመስቀላቸው ደባብ ሰው እፍ ብለውባትም ከሷ ተለዩኝ ያባትን ይህ የኛ ዘመን ታምርና ድንቅ ነገር ነው። ማሆይ መባጽዮን እግዚአብሔርን ድንቅ ስራ እያመሰገኑ ቀጠሉ ይላሉ ግለ ታሪካቸውን የጻፉት ማሆይ እህተ ማርያም ይፍሩ ዘደብረ ወገግ። ማሆይ መባጽዮን ጸሎቷን ልመናዋን፣ ምኞቷን ሳይንቅ የቅዱሳን አኗኗር እንድታውቅ ወደዚህ ስላመጣት ከእንባ ጋር አመስግናው ሁሉንም እየተዘዋወረች ለማየትና ጸሎታቸውን ቦራኪያቸውን ለመቀበል ጽናትንና ድፍረትን አግኘችና በመጀመሪያም ፊት ለፊቷ ወዳሉት አንድ አረጋዊ ሄዳም እግራቸውን ስማ መስቀል ተሳልማና በረከታቸውን ተቀብላም አጠገባቸው ቁጭ ብላም ትመለከታቸዋለች። ፊታቸውን እንደ ፀሐይ ያበራል። ጉልበታቸውና እጆቻቸው በስግደት እንደ መጅ ደርቀዋል። ይህንን ሁሉ በሐዘንና በተሰበረ ልብ እየተመለከተች አባቴ ሰላም ደርሶ ይሁን አለችኝ። አባቴ ወደዚህ በርሃ እንዴት መጡ በማለት ጠየቀችም? እኔ ልጆ የእርሶን የቅዱስ አባቴን ታሪክ ለመስማት ባይገባኝም ለኔ ጽናትና ብርታት ለህዝቡም ተስፋ ነውና ይንገሩኝ አባቴ ይንገሩኝ አለቻቸውም። አይ ልጅ የኔ ኃጣተኛውን ታሪክ ምን ሊጠቅ ግን ሰምተሽ በጸሎትሽና የልመናሽ ወደ ፈጣሪሽ ታመለከችልኝ ዘንድ ነግርሻለሁ እንጂ ነግርሻለሁ ነግርሻለሁ። አሁን አረጋዊ ሰው ሁሉንም ትቼ ዋና ዋናውን ልንገርሽ። ከቤተሰብ የተለይቼ ለትምህርት እንደወጣሁኝ ዳግም ወደዛ ሳልመለስ ወደ አንዱ ገዳም ገባሁና በአርድትነት አስር አመታት አገልግዬ መነኮስኩ። መቼም የመነኩስ የመከራው ብዙ ነውና ሰይጣን የኔን ጠማማመልና ሰዎችን ጋሻና መከታ አድርጎ ውጊያውን አበዛብኝ ስጋ ደካማ ነውና መከራውን መታገሳቅቶኝ ገዳም ወጣው ይወጣው ብለው አዘኑ። ዳግም ገዳም የሚባል ላለመኖር ወስኜ አንድ ከተማ ውስጥ መቃብር ቤት መኖር ጀምሬ ያለሁ ከዛም ከተማ ኗሪ የሆኑ የተባረኩ ባልና ሚስት ቤተክርስቲያን በመጡ ቁጥር ያዩኝ ኑሮ አንድ ቀን ወደኔ ቀርበው አባታችን እኛ ቤተሰባችን ብዙ ነው። ታዲያ ሁሌ ቃለ እግዚአብሔር የሚያስተምረንና ማዕዳችንን የሚባረክልን አባት ለማግኘት እንመኝ ነበርና ለዚህ ምኞታችን እርሶ ትክክለኛ ሰው ስለሆኑ ምኞቶቻችንን ይፈጽሙልን ብለው እግሬ ላይ በመውደቅና ስመ እግዚአብሔርን አጥብቆ በመጥራት አስጨንቀውኝ በግድ እሺ ብዬ ለብቻዬ አንድ ክፍል ሰጠውኝ እንደ ምኞቶቻቸው እያስተማርኩ ማዕዳቸውንም እየባረኩ ለአንድ ዓመት በሰላም እንደ ኖርን አንድ ቀን የቤቱ አባ ወራ ለአንድ ሳምንት ወደ መንገዱ ሄዱ ብለው ቀጠሉ። ጠዋትና ማታ ጸሎት በህብረት የምናደርስበት ጸሎት ቤት አለም። በዚህ ጊዜ ሰይጣን መግቢያ ያገኝ ይመስሎት ሰውየው በሄዱ በሶስተኛው ቀን ነበርም። ጠዋት ላይ ከጸሎት በኋላ ሁሉም ወደ ስራው ሲሰማራ ጸሎት ቤት ውስጥ እኔና ሴትየዋ ብቻ ቀረን እያሉ ያነቡ ጀመረ። ይህ ሁሌም የተለመደ ነው። ሴትዮዋ ከህብረት ጸሎት በኋላ ወደ ኋላ ቀርተው የግል ጸሎታቸውን ሲያደርጉ ይቆያሉ። እኔም እንደዛው። ታዲያ የዛን ቀን ምን እንደነካኝ እንጃ፣ ሰውነት የተለወጠም አጋንንት በላዬ ላይ ሲሰፍር ታወቀኝ። ብቻ የማራቆ መንፈስ ወደ ሴትዮዋ ግፍት ወሰደኝና አገር ደና ብለው ጸሎታቸውን ሲያደርሱ አነኳቸውና ትግል ያዝን ብሎ ማንባት ጀመሩም። በመጨረሻም ልጥላቸው ስል እጃቸውን ለቀቁት። ጮቱን የሰማው ቤተሰብ ተግልጦ መጣ። ሴትዮዋ ቶሎ ብሎ ከላያቸው ለማውለቅ ስታገል የተዘበራረቀ ልብሳቸውን እያስተካከሉ ለመጡት ቤተሰቦቻቸው እኛ አባት ጻዲቅ ናቸው በላያቸው ብርሃን በርቶ ሳይ ደንግጬ ነውና በሉ ሰገዱላቸው፣ እግራቸውንም ሳሙ። በረከትም አያምልጣችሁ በማለትም ቀጠሉም። ቤተሰቡ ወደ እኔ እየተሸቀዳደመ እግሬን እጄን ይስም ጀመረም። እኔ ከው ብዬ የማደርገው ጠፍቶኝ ረውሸት ነው፣ ተውኝ፣ ረባካችሁ ብል ማን ሰምቶኝ እያሉ ያነባሉም። ኃጢአታቸውንና በደላቸውን ወደኋላ እያስታወሱም ሴትዮዋ ቀጠሉም። አትስሟቸው፣ እኔ ያየሁትን ክብር አያምልጣችሁ እያሉ ይጮኋሉም። ግራ ገባኝ ግራ ገባኝ በጣም። እንኳን የቤቱ የጎረቤቱ ሰው ሳይቀር እየመጣ ባርከን ዳብሰን ይል ጀመረም። እኔ አፈርኩኝ። እግዚአብሔር ሆይ ኧረ እግዚአብሔር ሆይ ምንድን ነው እላለሁ። ብቻ ልጄ እኔ ለውርደት ይጄ ሴትዮዋ ሰይጣንን አሳፍራ ድል ነስታ፣ እኔንም ለሰዎች እንዳልወድቅ ኃጢአት ይሸሸቀችልኝ ብሎ በእንባ ፊታቸው ረጠበም። ይኸውልሽ፣ በዚህ አይነት የሰማ ያልሰማውን ሁሉ እየነገረ እያሰማ በባዶ ስመሰገን ቅዱስ ስባል ዋልኩና ማታ ሁሉም በየቤቱ ሲገባ እኔም ወደ ማደሬ የገባሁና የተኛው መስዬ አደፈትኩም። ሁሉም ጸጥርጭ ሲል ጠፍጫ ወጣሁኝ። እልም አልኩም። በቃ አፈርኩም። ብራሴ እጅግ በጣም እጅግ በጣም ልቤ ተሰበረም። ከዛ ምን ልንገርሽ ልጄ፣ ደረቴን እየደቃሁ እያለቀስኩኝ እንግዲህ ባታደርገው አድርግኸዋል ድንግልናን አብርሳል እያልኩ እንደ ዕብድ እየጮኩ እግሬ እንደመራኝ ተጉዤ ይው እዚህ ደርሼ ወደኩኝ፣ ይላሉኝ አባት እያለቀሱም እንባቸውን እንደጎርፍ እያወረዱም እማሆይም ማልቀሳቸውን ሲመለከቱ አብረው እያለቀሱ እንዴት የተባረከች ሴት ናት በማለት ቀጠሉ። አዎ ልጄ፣ ፈጣሪ ከልጅነት የጀምሮ ድንግልናዬን ጠብቄ መልኩሽ እንደሚገባው ባለመሰግነውም እንዲወድቅበት አልፈለገምና እርሷን ምክንያት አድርጎ ይሄው ባልጠበቅኩትና ባልገመትኩት መልኩ አባቶችንና እናቶችን ያሉበት ቦታ እደርስ ዘንድ ያቺ ቅድስት ሴት ሰይጣንን አሳፍራ ሰዳልኛለች። እናቶች ያሉበት አባቶች የሚኖሩበት ከዚህ ቅዱስ ቦታ በምረቱ በጽድቁ በሕያውነቱ በአምላክነቱ በቸርነቱ ይው ይህን ቦታ ሳይገባ ይሰጡኛል። እንግዲህ ይው እኔ ታሪኬ ሰዎችን ባያስተምርም ውድቀቴ ውድቀት ቢሆንም እንሆ ይሄን ምክሬን መከረኩ፣ ይሄንም ተናገርኩ አሉ በንባም እየተመሉም ማሆይ አባቴ በጸሎቶ ታይርሱኝ አደራይኔ፣ አባት አይርሱኝ ብለው ከሳቸው ቡራኬ ተቀብለውም ተነስተው ሄዱም። እግዚአብሔር ሀገርን ያለ አንድ ሰው አይተዋትም እንዲል መጽሐፍ እግዚአብሔር ያለ ጻድቃን፣ ያለ ሰማይታት፣ ያለ ግሁሳን፣ ያለ ስውራን፣ ያለ ጸሎተኞች አይተዋትም ሚለው በኢትዮጵያ ተፈጸመ። እግዚአብሔር ለፈውስ ምድሪቱን ይባርካታልና ጸጋም ቸርነትና በጎነቱን ማፍሰሻ ሰዎችን ይሻልና እኒስውራን ስውራን አባቶች በእኛ ዘመን በኢትዮጵያ ምድር የሚኖሩ እውነተኛ ሰዎች ናቸው። ይህ እውነተኛ ታሪክና ገጠመኝ እናታችን እማሆይ ተማርያም ይፍሩ ይባላሉ። ይህንን ታሪክ የጻፉት ለዓለም ይደርስ ዘንድ ታሪካቸውን እየተናገሩ ሁሉም ይወቀው፣ ሁሉም ይስማው፣ አለም ይረዳ በማለትም እውነተኛ የሆነውን የእናታችንን የመባ ጽዮንን ታሪክ ያዩቸውን በጆሯቸው የሰሟቸውንና የተመለከቷቸውን ታምራት እሳቸው በዚህ መልኩ እያቀረቡልን ይገኛሉ። በእውነቱ እማሁ የመባ ጽዮን በዚህ ዘመን የት እንዳሉ በህይወተ ስጋ ይለዩ፣ በሰጉሩ ዓለም ይግቡ፣ እንዴትም ባላ ኗኗር ይኖሩ አይታወቅም። በእኛ ዘመን ግን ያሉ የነበሩ ሰው ናቸው። አሁም ከጻድቃን ጋር ያወሩ ከቅዱሳንና ከህጉሳን ጋር የተነጋገሩ በስውራን ዓለም የሚኖሩትን እንደ ብሔረ ሐያዋንና ብሔረ ብፁዓን አይነት አኗኗር ስነዘር ያላቸውን ሰዎች አግኝታለች። ከነርሱ ከቅዱስነታቸው ቅዱስናን፣ ከበረከታቸው በረከትን፣ ከሰላማቸው ሰላምን፣ ከተስፋቸው ተስፋን ተቀብላም ወደኛ ወደዚህ ብኩን ሕዝብ ወደኞች ወደ ደካሞች ይደርስ ዘንድ በማሆይ እህተ ማርያም ይፍሩ በኩል ምልክቶቻቸውን ልከዋል። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህ እውነተኛ የሆነው የሚያስደንቅ እጅግሩም የሚያስብል እውነተኛ ታሪክ ነው። ይህ በመላው ዓለም ይሰራጭ ዘንድ በአሳ መስጫ ሳጥን ሀሳባችሁ ማስቀመጥ፣ ሳብስክራይብ ያላደረጋችሁ ሳብስክራይብ እና ላይክ ያደረጋችሁ ይህንን የመሰለ ታምርና ድንቅ ነገር ለመላው አለማሰራጭ እንላለኝ ቀጣዩን ክፍል ከቅዱሳን ጋር ያወሩትን የተወያዩትን የተስፋ ቃላት ጭምር ይዤላችሁ መጣለሁኝ። ይህ እውነተኛ የሆነ የአባቶቻችን ተስፋ የሚነገርበት ድንቅና እውነተኛ ማንነቶችን የምንፈልግበት የዳማት አድባራትና ታሪኮችን ሁሉ ለአድማጭ ለተመልካች የምናቀርብበት ሚስጥራትን የምንፈታበት መዛግብትን የምንመረምርበትና ለትውልድ ይደርስ ዘንድ ኃላፊነታችን የምንወጣበት ቻናሉም ይህ ዳና ሚዲያ ነው። ፈለገ ጥበባት አንድ ከ62 ሺህ በላይ ተከታይ ያለው ሪፖርት በመደረጉ ሰዎች እንዳያዩት እንዳይሰሙት ለህዝብ እንዳይደርስ እየሆነ ነው። ይህኛውን ዳና ሚዲያም ለመክፈት ተገደናል። ይህንን ለሰዎች አጋሩም ሰብስክራይብ እንዲያደርጉ አድርጓቸው ቤተሰባዊ ኃላፊነታችሁን ተወጡ። እነሰባሰባ እንድንሆን በርከት ያለውነትና እውቀቶችን የምንገልጥበት ይሆናል የወደፊት ጊዜያችን ብዬ አምናለሁኝ። ሰላምና ሀገራችን ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ ለዛሬ ዚህ ላይ ቋጭ አለው ቀጣዩን ይጀላችሁ ደግሞ መቀረብ አለው።